በካምብሪጅ የህዝብ ጤና መምሪያ ስር ወደሚሰራው ወደ ካምብሪጅ ጤናማ ፈገግታ ፕሮግራም እንኳን በደህና በደህና መቶ ከተልኳችን የአፍ ጤንነትን ማሻሻል እና በካምብሪጅ ማህበረሰብ ውስጥ ለነፍሰጡር ሴቶች የጥርስ ህክምና ተደራሽነትን ማሳደግ ነው። ሰላም ሻረን፣ ስላየዎች ደስ ብሎኛል። እንዴት ሰንብተሻል? ደህና ነኝ። የመጣሁት የተቦረቦረውን የጥርሴን ክፍተቴን ለመታከም ነው። አሁን ነፍሰ ጥር ሆኜ የጥርስ ህክምና ማድረግ ምንም ችግር የለውም? ግሩም ጥያቄ ነው። በእርግዝና ወቅት መደበኛ የጥርስ ማጽዳትንና ኤክስሬ ማድረግን መከታተል ምንም ጉዳት የማያስከትል ተግባር መሆኑን ጥራቶች አረጋግጠዋል። አስፈላጊ ከሆነም አንድ አካባቢ ላይ የሚሰጥ ማደንዘዣም እንዲሁ ጉዳት አያስከትልም። ጥርስ ማስነቀልን የጥርስ ስር ስርን ማከምንና የጥርስ ጥገና ማድረግን ወይም የጥርስ ሙሌትን የመሳሰሉ ድንገተኛ የጥርስ ህክምናዎችን በእርግዝና ወቅት ቢደረጉ ፈጽሞ ጉዳት የላቸውም። ነገር ግን ከተቻለ በመጀመሪያዎቹ የሶስት የእርግዝና ወራት ውስጥ ከከባድ የጥርስ ህክምና ስራዎች መቆጠብ ጥሩ ነው። አስፈላጊ የሆኑትን ህክምናዎችን እስከ እርግዝናሽ በኋላ ድረስ እንዲዘገዩ ካደረግሻቸው የበለጠ ውስብስብ ችግሮች ሊያጋጥሙሽ ይችላሉ። ይህንንም ለመፍታት በጣም ከባድ ሊሆን ይችላል። አመሰግናለሁ። እፎይታ ተሰምቶኛል። ግን በእርግዝና በአፌ ጤንነት ላይ እንዴት ጉዳት እንደሚያስከትል ሳነብ ነበር እናም ትንሽ እንድጨንቅ አድርጎኛል። በዚህ ጉዳይ ላይ ንቁሞንሽ በጣም ጥሩ ነው። በእርግዝና ወቅት የሆርሞን ለውጦች ለድድ በሽታ፣ ለጥርስ መቦርቦርና ለሌሎች የጥርስ ጉዳቶች የአደጋ ተጋላጭነትን ይጨምራሉ። ደካማ የአፍ ጤንነት ለፅንሱ ከመለወለጃው ወቅት አስቀድሞ መወለድ እና ዝቅተኛ የወሊድ ወቅት ክብደትን ከሚያስከትሉ ችግሮች ጋር የተያያዘ ነው። ግን አትጨነቂ። በእርግዝናሽ ወቅት በሙሉ ጤናማ ፈገግታ እንዲኖርሽ ልንረዳሽ እነሆ አለንልሽ። በጣም አስፈላጊ ይመስለኛል። ምን እርምጃዎችን መውሰድ አለብኝ? በመሰረታዊውና እና ትክክለኛ የአፍ ንጽህና አያያዝ እንጀምር። በመጀመሪያ ጥርስሽን መቦረሽ ቀላል ነገር ግን በጣም አስፈላጊ ነገር ነው። በቀን ሁለት ጊዜ በለስላሳ ብሩሽ እና በፍሎራይድ የጥርስ ሳሙና መቦረሽ አለብሽ። እንዴት እንደሚቦረሽ በተግባር ላሳየሽ። ለሁለት ሙሉ ደቂቃዎች ቦርሺ። የጥርስ ብሩሽሽን በ45 ድግሪ ጎን ወደ ድድሽ ያዥውና እያንዳንዱን የጥርስ ንጣፍ በደንብ ለማጣት ገር የሆነ ክብ እንቅስቃሴን ተጠቅመሽ ቦርሺ። ለእያንዳንዱ ጥርስ ማለትም ለፊት፣ ለኋላ እና ለላይኛው የጥርስ ወለሎች ትኩረት በመስጠት ሁሉንም የጥርስ ወለሎች አጽጂ። ምላስሽንም አትርሽው። ባክቴሪያዎችን ለማስወገድ ምላስሽን በዝግታ ቦረሽው፣ እናም ትንፋሽሽን በጥሩ ሽታ አድሽው። ይህንንስ ማድረግ የሚቻል ይመስለኛል፣ ነገር ግን አንዳንድ ጊዜ የጠዋት ህመም ጥርሴ መቦረሽ በእውነቱ ከባድ ያደርግብኛል። ይገባኛል። ጥርስ መቦረሽን የጠዋት ህመም ከባድ ካደረገብሽ ምን ማድረግ እንደምትችይ እነሆ። አነስ ያለ የጥርስ ብሩሽ ተጠቀሚ። ቋቅ ማሰኘትን ለመቀነስ ይረዳል። የመቦረሻ ጊዜሽን ለዋውጨው። አነስተኛ የማቅለሽለሽ ስሜት ሲሰማሽ በቀኑ የተለያየ ጊዜያት ቦርሺ። በማለዳ ህመም ምክንያት የሚያስታወክሽ ከሆነ ከማስታወክ በኋላ አፍሽን በውሃ ተግሞት መጪው ወይም የጥርሶችሽ ጤንነት ለመጠበቅ በፍሎራይድ የአፍ ማጠቢያ እጠቢው። እነዚህ ምክሮች ጠቃሚዎች ናቸው። ፍሎስ ማድረግስ ፍሎስ ማድረግም ልክ እንደ መቦረሽ ሁሉ በጣም አስፈላጊ ነው። እንዴት ማድረግ እንዳለብሽ ምሳሌው ይኸውልሽ። ወደ 18 ኢንች የሚሆን ፍሎስ ማድረጊያ ክር ተጠቀሚ። አብዛኛውን ክር በሁለቱም የመሃል ጣቶችሽ ዙሪያ ጠምጥሜው። ክሩ በጥርሶችሽ መሃል የመፈልፈል ስራውን ለመስራት እንዲያመችሽ ከአንድ እስከ ሁለት ኢንች የሆነውን ተይለት። በጥርሶችሽ መካከል የገባውን ክር በቀስታ አንሸራቸው። ክሩን ጎበጥ አድርገሽ ያዥው በአንድ ጥርስ ላይ የሲቅርጽ አድርጌው እና በቀስታ ወደ ላይ ወደ ድድሽ በእያንዳንዱ ጥርስ ጎን በኩል ወደ ታች አንሸራቸው። ለእያንዳንዱ ጥርስ ንጹህና ጽዱ የፍሎስ ክፍሉን ተጠቀሚ። ቋቅ ማሰኘቱ እየመጣብሽ ካስቸገረሽ የእጅ መያዣ ወይም እጀታ ያለው ፍሎስ ተጠቀሚ። አመሰግናለሁ ማርኒና በእርግጠኝነት እነዚህን ምክሮች ለመከተል ሞክራለሁ። አሁን ተረድቻለሁ፣ በእርግዝና ወቅት ቢሆንም የጥርስ ሐኪሜን አዘውትሬ ማየት አለብኝ። በትክክል መደበኛ የጥርስ ሕክምና መጎብኘት በእርግዝና ወቅት ምንም ችግር የማያስከትል ሲሆን ይህን ማድረግ የአፍ ጤንነትሽን ለመጠበቅ አስፈላጊ ነው። የጥርስ ሐኪምሽ እና የጥርስ ንጽህና ባለሙያሽ ማንኛውንም ችግር አስቀድሞ ሊያውቁ ስለሚችሉ የጥርስሽን እና የድድሽን ጤና ለማረጋገጥ ይረዱሻል። ለበለጠ መረጃ ወይም እያደገ ያለው የካምብሪጅ ጤናማ ፈገግታ ማህበረሰብ አካል ለመሆን ጠቃሚ የመማሪያ ነገሮችን፣ ሀብቶችን እና የሪፈራል መረጃዎችን የሚታግኝበትን ድረገጻችንን እንዲት ጎበኚ እንጋብዝሻለን። አንቺን ለመደገፍ እንሆን አለን። ስለዚህ በቀጥታ በዚህ አገናኝ ህያውት የስማዊያ ስኪያ ምብረግ ፕቦይ ኦረድ በኩል ከኛ ለመድረስ ነጻነት ይሰማሽ። ተባብረን ዘላቂ ለውጥ እፍጠር፣ አንድ ፈገግታ በአንድ ጊዜ እናስችልክ።